አበይት ዜናዎች ከአእምሮ እድገት ውስንነት ጋር የተወለዱ ልጆች ላይ መስራት ከሁሉም የሚጠበቅ ኃላፊነት መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ላለፉት አራት ቀናት በአዲስ አበባ ሲካሄድ የቆየው ሁለተኛው የምስራቅ አፍሪካ የጥበባትና የባህል ፌስቲቫል ተጠናቀቀ። ከውጭ እስራኤል በጋዛ በፈጸመችው የአየር ጥቃት የሀማስ ከፍተኛ የፖለቲካ መሪ ሳላ አልባልዶዌል ተገደሉ። ተመልካቾች እንዴት ናችሁ? አንድ ሰዓት ሆኖ ከፋና ሚዲያ ኮርፖሬሽን ፋና ዜናችን ዋና ዋና ጉዳዮችን በማስተዋወቅ ጀምሯል። ከዜናዎቹ ጋር ኃይለ ኢየሱስ መኮን አብሬያችሁ ቆያለሁኝ። በሁሉም አማራጮች ልትከታተሉን ትችላላችሁ። ወደ ቀዳሚ ጉዳያችን እንሄድ። ከአእምሮ እድገት ውስንነት ጋር የተወለዱ ልጆች ላይ መስራት ከሁሉም የሚጠበቅ ኃላፊነት መሆኑን የፌሪ ፕሬዚደንት አያዝ ቅስላሴ ተናገሩ። ፕሬዚዳንቱ ይህን ያሉት የድጋፍ ስርዓቶቻችን እናሻሽል በሚል መሪ ሀሳብ የዓለም አቀፉ የዳውን ሲንድሮም ቀን በተከበረበት ወቅት ነው። በመርሃ ግብሩ የፌሪ ፕሬዚደንት አያዝ ቅስላሴ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ የዲቦራ ፋውንዴሽን መስራች አባዱላ ገንበዳን ጨምሮ ጥሪ የተደረገላቸው እንግዶችም ተገኝተዋል። ቅድስት ብርሃኑ ተጨማሪ ያላት ዓለም አቀፍ የአእምሮ እድገት ውስንነት ዳውን ሲንድሮም ቀን በዲቦራ ፋውንዴሽን አዘጋጅነት የድጋፍ ስርዓቶቻችንን እናሻሽል በሚል መሪ ሀሳብ በአዲስ አበባ ተከብሯል። በምርሃ ግብሩ ላይ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀ ሥላሴ ፈተና እድል ይሰጣል፣ እድል ደግሞ ለሌሎች ይተርፋል ብለዋል። አቶ አባዱላ ገመዳ ከራሳቸው አልፈው አሁን ላይ ከዳውን ሲንድረም ጋር የተወለዱ ልጆች ላይ መስራታቸው ለሌሎችም ትምህርት የሚሆን ተግባር ነው ሲሉ አንስተዋል። አያይዘውም ከዳውን ሲንድረም ጋር የተወለዱ ልጆች ላይ መስራት የግብረሰናይ ድርጅቶች ተግባር ብቻ ሳይሆን የመንግስትም ኃላፊነት ጭምር እንደሆነ ተናግረዋል። ኢትዮጵያ ህገ መንግስት አንቀጽ አርባአንድ ህጻናትን በሚመለከት ያሉት ድንጋጌዎች በሙሉ መብታቸውን ይደነግጋል። ይህን የመፈጸም ይህን የማስፈጸም ደግሞ በበጎ አድራጎት ድርጅቶች እና በፋውንዴሽንስ ብቻ የታጠረ ሳይሆን የመንግስትም የማህበረሰብም ኃላፊነት መሆኑን እንደገና በአጽንኦት ለመግለጽ እወዳለሁ። ያንድ ማህበረሰብ ታላቅነት የሚገለጸው በእውቀቱ ልኬት አይደለም። ድጋፍ የሚፈልጉ ህጻናትም ሆኑ ጎልማሶችን መንከባከብ ማብቃት ሲችል ነው ታላቅ ማህበረሰብ ሊባል ይችል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው ከዳውን ሲንድረም ጋር የተወለዱ ልጆች በምንሰራው የልማት ስራ ውስጥ በኢኮኖሚ ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። ከአይምሮ እድገት ውስንነት ጋር የተወለዱ ልጆችን በተበታተነ መልኩ ሳይሆን በተቀናጀ መንገድ ድጋፍ ማድረግ ያስፈልጋልን ብለዋል። የመንግስት አካላትና መንግስታዊ ያልሆነው ድርጅቶች በጋራ ተቀናይተን ብንሰራ ችግሮች ይቀላሉ። ሀምሳ ሎሚ ለሀምሳ ሰው ጌጡ፣ ለአንድ ሰው ግን ሸክሙ እንደሚባለው ልናደርገው እንችላለን። ይህንን ሊያመጣ የሚችለው ቅንጅታዊ አሰራር ነው። እንደዚህ አይነት ትምህርት ቤቶችን እንደ መንግስት ማቋቋም ባንችልም እንኳን ያቋቋሙትን መደገፍ፣ በብቃት እንዲሰሩ ማድረግ፣ ችግሮቻቸውን በመፍታት በኩልም ጠንክረን የምንሰራ የምንሰራና ይህንንም አገልግሎት በመስጠት በኩል ዝግጅዎች መሆናችንን መግለጽ እወዳለሁኝ። ከዳውን ሲንድረም ጋር የተወለዱ ልጆች በቤት ውስጥ እንዲደበቁ ከማድረግ ይልቅ ያላቸውን ተሰጥኦ አውጥተው በአግባቡ እንዲጠቀሙ ማገዝ ያስፈልጋል ሲሉ የጤና ሚኒስትሯ መቅደስ ዳባ ተናግረዋል። በተለይም ከዳውን ሲንድረም ጋር የሚወለዱ ልጆች በሌሎች የጤና እክሎች ተጠቂ በመሆናቸው በቂ ሕክምና ማግኘት እንዲችሉ ሚኒስቴር መስሪያ ቤቱ እየሰራ ነው ብለዋል። የጤና አጠባበቅ ስርዓታችን በማሻሻል እነዚህ ግለሰቦች ደግሞ ወቅታዊ የሆነ ምርመራዎች፣ ትክክለኛ የሆነ ህክምናና ቀጣይነት ያለው ድጋፍ የአንድ ጊዜ ድጋፍ ሳይሆን ቀጣይነት ያለው ድጋፍ እንደሚያስፈልጋቸው በማመን ሁላችንም ለዚህ ርብራቤ ማድረግ ያስፈልገናል። እንደ ጤና ጥበቃ ሚኒስቴር የጤና ባለሙያዎች እነዚህን ግለሰቦች ለመከባከብ በተለይ ሁለንተናዊ ያቆራረብን እንዲሁም እነሱን ያማከለ ስርዓትን በእያንዳንዱ ስራችን ውስጥ እንድንከት በዚሁ ማሳሰብ ፈልጋለሁ። እኛም መደበኛ የጤና ምርመራዎቻችንን የቅድመ ምርመራዎችና ልዩ አገልግሎታችንን ማግኘት የሚችሉበትን ስርዓት የማጠናከር ስራ ጀምረናል። የዲቦራ ፋውንዴሽን መስራች የሆኑት አቶ አባዱላ ገመዳ በድርጅታቸው ውስጥ ካሉ የዳውን ሲንድረም ተጠቂዎች 12 ለሚሆኑት የስራ እድል ተፈጥሮላቸዋል ብለዋል። ሌሎች ከ60 በላይ የሚሆኑ ዜጎች ደግሞ ስልጠናቸውን ያጠናቀቁ ሲሆን የተለያዩ ድርጅቶች የስራ በር እንዲከፍቱላቸው ጥሪ አቀርበዋል። ከነዚህ ልጆች ጋር መዋል ማለት ፍቅርን መማር ማለት ነው። ከዛሬ በኋላ ግን ሁላችሁ መስሪያ ቤት ያላችሁ፣ ካምፓኒ ያላችሁ፣ የተለያየ ቦታ ያላችሁ አንድም ሁለትም ልጆች ውሰዱና ወደ ስራ አስገቧቸው። ይህን መሰል ዝግጅቶች ለአመታት ተደብቀው በቤት ውስጥ የቆዩ ልጆች እንዲወጡ ብሎም ማህበረሰቡ ስለ ጉዳዩ ያለውን ግንዛቤ ለማስተካከል እንደሚያግዝ በመርሃ ግብሩ ላይ ተገልጿል። ሁለት ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይህን ሴክተሩን ለሚያውቁ ሰዎች፣ ስንዴ ከውጭ ማስገባት የለባትም፣ ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት። ዛሬ የአፋር ክልል እያደገ ያለ በምግብ ምርት ራስን የመቻል አቅም ማሳያ ተደርገው የሚወሰድ ነው። የኤፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በአፋር ክልል ባደረጉት የግብርናና የኢንዱስትሪ አቅሞች የሚያሳዩ የልማት ፕሮጀክቶችን በትናንትና ሁለት ተመልክተው ነበረም። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፋር ክልል ካደረጉት ቆይታ የመኖር ሻ ጉብኝታቸውን የሚያሳየውን ተንቀሳቃሽ ምስል አብረን እንከታተል። የአፈር ማዳበሪያ አቅርቦትና ስርጭት ዲጂታላይዝ የማድረግ ስራዎች እየተከናወኑ መሆኑን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የኢንቨስትመንትና ግባ ዘርፍ ሚኒስትር ዴታ ዶክተር ሶፊያ ካሳ በአፈር ማዳበሪያ አቅርቦትና ስርጭት ዙሪያ በህገወጥ ነጋዴዎች በደላሎችና በማዳበሪያ ግዢ ስራ ዙሪያ የነበሩ ተግዳሮቶችን ለመቅረፍ እየተሰራ ያለው ስራ ከፍተኛ ለውጥ ማምጣቱን ተናግረዋል። የአፈር ማዳበሪያ አቅርቦትና ስርጭትን ከተለምዶ አሰራር ወደ ዲጂታል ማሸጋገር ወቅታዊና የመንግስት የትኩረት አቅጣጫ መሆኑንና ይህንን ስራ የሚያግዝም ሶፍትዌር እየበለጸገ እንደሚገኝ አንስተዋል። እየለማ የሚገኘው ሶፍትዌርም የአርሶ አድሩ የማዳበሪያ ፍላጎት በመሬቱ ልክና በሰብል አይነት መሆኑን ከማረጋገጥ ባሻገር በስርጭት ወቅትም የሚያጋጥሙ ችግሮችን ለመቅረፍም ትልቅ ፋይዳ እንዳለው አንስተዋል። በማዕከላዊ ኢትዮጵያ ክልልም በተሳካ ሁኔታ ሙከራ እየተደረገ እንደሚገኝ መናገራቸውን የግብርና ሚኒስቴር ያደረሰን መረጃ ያመላክታል። ላለፉት አራት ቀናት በአዲስ አበባ ሲካሄድ የቆየው ሁለተኛው የምስራቅ አፍሪካ ጥበባትና የባህል ፌስቲቫል ዛሬ ተጠናቋል። ሁለተኛው የምስራቅ አፍሪካ ጥበባትና የባህል ፌስቲቫል ማጠቃለያ መርሃ ግብርም ተካሂዷል። ከኢትዮጵያን ጨምሮ ከስምንት ሀገራት የምስራቅ አፍሪካ ሀገራት የተጣጡ 140 ኪነ ጥበብና የባህል ልዑካን ቡድንም በፌስቲቫሉ ላይ ተሳትፈዋል። በማጠቃለያ መርሃ ግብሩ ላይ የሚገኘው ባልደረባችን ሰማይ ንጋቱ ተጨማሪ መረጃ ላይ ደርሰን በቀጥታ መስመራችን ላይ አግኝተነዋል። ሰማሃኝ ይህ ፌስቲቫል እንግዲህ ለቀናት ሲካሄድ ነበር፣ ካለፈው ሐሙስ ጀምሮ በማጠቃለያው ላይ የተላለፉ መልእክቶች ምን ነበሩ? ምንስ አስተዋጽኦ አደረገ ተባለ? አመሰግናለሁ ኃይለ ኢየሱስ። እንግዲህ በዛሬው ዕለት የተጠናቀቀው የምስራቅ አፍሪካ የባህልና ጥበባት ፌስቲቫል እንደ አንተ እንዳልከውም ከመጋቢት 11 ቀን እስከ 14፣ 2017 ዓ.ም ተምረት ባለም አቀፍ ኮንቬንሽን ማዕከል ሲካሄድ ቆይቶ በዛሬ ዕለት በደመቀ መልኩ ተጠናቋል። እንግዲህ ይህ ፌስቲቫል በተለይም ደግሞ ሀገራቱ የተለያዩ ሁኔታዎችን ያስተናገዱበት በተለይም ደግሞ ልዩ መልክ ነበረው ማለት ይቻላል። የተለያዩ ሀገራት ስምንቱ ሀገራት ማለት ነው ባህሎቻቸውን የገለጡበት እንዲሁም ደግሞ አብሮነታቸውን ያሳዩበት በተለይ ደግሞ የተደበቁ በምስራቅ አፍሪካ ያሉ ነገር ግን እስካሁን ድረስ ያልወጡ እንዲሁም ደግሞ ሀገራቱ እርስ በርስ ያልተዋወቁባቸው የተለያዩ የኪነ ጥበብ ውጤቶች የእጅ ስራዎች ልንል እንችላለን። ሙዚቃዎቻቸው፣ ባህሎቻቸው፣ ያለባበስ ኮዶቻቸው ሁሉ የተገለጡበት እንደ አጠቃላይ የምስራቅ አፍሪካ ሀገራት የእርስ በርስ ግንኙነታቸውን በይበልጥ ለማጠናከር የሚያስችላቸውን ገጽታዎቻቸውን ገልጠው በግልጽ የተዋወቁበት መድረክ ሁኖ ነው ያለፈው። በተለይም ደግሞ ኢትዮጵያ በዚህ መድረክ ራሷን በምስራቅ አፍሪካ ለምታደርገው አብሮ የማደግ መርህ ሀገራቱን በማሰባሰብ ባህሎቻቸውን፣ እንዲሁም ደግሞ የራሳቸው የሆነውን ቅርስ ድብቅ ቅርስ ማለት ነው መተው እንዲገልጹ እንዲያስተዋውቁ፣ ህዝቦቻቸውም ከኢትዮጵያ ብሎም ደግሞ ከሌሎቹ የቀጠናው ሀገራት ጋር የእርስ በርስ ግንኙነት እንዲኖራቸው፣ ያላቸውን አቅም ህዝቦቹ በግልጽ እንዲያሳዩ ከህዝቦች ጋር በግልጽ ዝምድናቸውን አብሮ የማደግ ህልማቸውን ለወደፊት ለሚያደርጉት እንቅስቃሴ ማለት ነው። እንዲሁም ግንኙነት እንዲፈጥሩ የሚያስችላቸውን ትውውቅ የፈጠሩበት መድረክ። ከዛ ባሻገር በመድረኩ ላይ የተገኙት የተለያዩ የእኚህ ሀገራት ዜጎች የንግድ ልውውጥ ያደረጉበት፣ በተለይም ደግሞ የየሀገራቱ ዜጎች ከዚህ በፊት በሀገራቸው ይሸጧቸው የነበሩትን ድብቅ የኪነ ጥበብ ውጤቶችን በኢትዮጵያ በተካሄደው በዚህ የጥበባትና ባህል ፌስቲቫል ይዞ በመቅረብ የገበያ ልውውጥ ያደረጉበት በተለይ ደግሞ አብሮ ለመስራት የሚያስችላቸው ለወደፊት መንገድ የከፈቱበት ትውቅ ያደረጉበት መድረክም ሆኖ ነው ያለፈው። ከዛ ባሻገር ኢትዮጵያ ግን በቀጠናው ላይ ያላትን የበላይነት ለማረጋገጥ አሁንም ቢሆን ሀገራቱን በማሰባሰብ አብሮ የማደግ መርሖን በግልጽ ለሀገራት ብሎም ደግሞ ለአፍሪካ እንዲሁም ደግሞ ለዓለም በግልጽ ያሳየችበት እንዲሁም ደግሞ ከዛ ባሻገር ኢትዮጵያ የራሷን ባህል ሰፊው ማህበረሰብ ያስተዋወቀችበት እንዲሁም ደግሞ ያሏትን እምቅ አቅሞች ያስተዋወቀችበት ሆኖ አልፏል ማለት ነው። ከዚህም ባሻገር በዚህ በመድረኩ ላይ እንግዲህ በቀጣይ ይህን መድረክ እንዴት ማስቀጠል ይቻላል። በተለይ ደግሞ እንዲህ ያሉ መድረኮች ቀድሜ እንደተናገርኩትኝ ሀገራቱ የእርስ በርስ ግንኙነታቸውን ለማጠናከር ዲፕሎማሲያዊ ግንኙነታቸውን ለማጠናከር ማህበራዊ፣ ኢኮኖሚያዊ ግንኙነታቸውን ለማጠናከር የሚያስችል መድረክ የሚያግዝ መድረክ እንደመሆኑ መጠን በቀጣይ በመመልኩ ሊካሄድ ይገባል የሚሉት ጉዳዮች ተነስተው ምክክር ተደርጎበታል። በተለይም ደግሞ በቀጣይ በተለያዩ ዘርፎች በማህበራዊ፣ በኢኮኖሚያዊ እንዲሁም ደግሞ በፖለቲካዊ ጉዳዮች አብሮ ለመስራት የሚያስችል ፎረም ተቋቁሞ ለቀጣይ አብሮ እንደሚሰራ እንዲሁም ደግሞ በቀጣይ ይህን መድረክ ለማዘጋጀት የሚያስችሉ ስራዎችን መከወን የሚያስችል የኮሚቴ ተቋቁሞ በዛሬው ዕለት ወደ ስራ መግባቱን የባህል የባህልና ስፖርት ሚኒስትር ሸዊት ሻንቃ በመድረኩ ተናግረዋል ማለት ነው። እንዳጠቃላይ ግን ይህ ለአራት ቀናት ያህል ሲካሄድ የቆየው የባህልና ጥበባት ፌስቲቫል ሀገራቱ የበኩላቸውን ወደ ወደፊት መስራት የሚያስችላቸው ጉዳዮች ላይ ምክክር ያደረጉበት፣ የጋራ ትውውቅን የፈጠሩበት መድረክ ሆኖ ነው ያለፈው ማለት ነው። በአጠቃላይ ግን በዛሬው መድረክ ላይ አሁን በዛሬ በመዝጊያው መድረክ ላይ የተለያዩ ሀገራት የየሀገራቸውን ሙዚቃ በመድረኩ አቅርበዋል። እንዲሁም ደግሞ በመድረኩ በኢትዮጵያ በሁሉም ክልሎች የተሰናዱ የፋሽን ሾው እንዲሁም ተዘጋጅቷል ማለት ነው። በመድረኩ ላይ በአጠቃላይ ግን ሀገራቱ የየራሳቸውን ያለባበስ ስርዓት፣ የየራሳቸውን ያመጋገብ ስርዓት፣ የየራሳቸውን ባህል፣ የየራሳቸውን ጥበብ የገለጡበት መድረክ ሆኖ በዛሬው ዕለት በአማረ መልኩ ተጠናቋል ማለት ነው። የሁለተኛው በኢትዮጵያ አስተናጋጅነት ሲካሄድ የቆየው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ደምቆ በዛሬው ዕለት በአማረ ስነ ስርዓት ተጠናቋል ማለት ነው። ኃይለ ኢየሱስ፣ ለአሁኑ ያለኝ መረጃ ግን ይህን ይመስላል። ሰማሃኝ። ላደረስከን ዘገባ ከልብ ነው ማመሰግነው። ተመልካቾች፣ ከመልእክቶች በኋላ እመለሳለሁ። ተጠብቋል። ኢድ አልፈጥር በዓል በሰላም አደረሳች። ፋና ሚዲያ ኮርፖሬሽን እናንተን ውድ ተመልካቾቻችንን የሚመጥን በዓላችሁን ድምቅ የሚያደርጉ ዝግጅቶችን አሰናድቶ እየጠበቃችሁ ነው። ከእኛ ጋር ደስ እያላችሁ በዓላችሁን በድምቀት አሳልፉ። ኢድ ሙባረክ። መልካም። የውጭ ዜና። እስራኤል በጋዛ በፈጸመችው የአየር ጥቃት የሐማስ ከፍተኛ የፖለቲካ መሪ ሳላ አልባልድዌል ተገደሉ። በደቡባዊ ጋዛ ክፍል ላይ ከፍተኛ ጉዳት አድርሷል በተባለው በዚህ ጥቃት ከ20 በላይ ፍልስጤማውያን ሕይወታቸው እንዳለፈም ተሰምቷል። ከጋዛ በተጨማሪም የእስራኤል ጦር በደቡባዊ ሊባኖስ የሮኬት ጥቃት ማድረሱ የተሰማ ሲሆን ሁኔታው አካባቢውን ወደ ባሰው ውጥረት ይከቷል የሚል ስጋትም ፈጥሯል። አንድ ዓለም ተስፋ የተጨማሪ ያለው በእስራኤልና ሐማስ መካከል ተፈርሞ የነበረው የተኩስ አቁም ስምነት ወደ ሁለተኛው ምዕራፍ ሳይሸጋገር መቅረቱን ተከትሎ እስራኤል በጋዛ የምትፈጽመውን የአየር ጥቃት አጠናክራ ቀጥላለች። የቴል አቪቭ ጦር ቅዳሜ ሌሊት ላይ በደቡባዊ ጋዛ በምትገኘው ካን ዩኒስ በጦር አውሮፕላኖች ድብደባ ሲፈጽም ከ20 በላይ ሰዎች ሕይወታቸው አልፏል። በጥቃቱ ህልፈታቸው ከተሰማው ፍልስጤማውያን ውስጥ ደግሞ የሐማስ ከፍተኛ የፖለቲካ አመራር የነበሩት ሳላ አልባዳዊል አንዱ ናቸው። ሐማስም አመራሩ ባርዳዊልና ሚስታቸው በአየር ጥቃቱ መገደላቸውን አረጋግጦ መግለጫ ሰጥቷል። ባርዳዊል በሐማስ ውስጥ ስመጥር የሆኑ የፖለቲካ አመራር ሲሆኑ ለረጅም ዓመታትም የቡድኑ ቃል አቀባይ በመሆን በመገናኛ ብዙሃን በሚሰጧቸው መግለጫዎች በስፋት ይታወቃሉ።